አይሆንም። ምርጫው የእናንተ ነው፣ መቀበል ወይም መተው ብቻ ነው። ብዙ ሥራ ስላለብኝ ሰዓቴን አታጥፉ። ሐሳቤን ካልተቀበላችሁ የተመኛችሁትን ገንዘብና ሀብት ማፍራት አትችሉም። እድል ይመጣል ይሄዳል። በውሳኔ መቁረጥ ትልቁ ብቃት ነው። እድል መጥቶላችኋል፣ ለጠየቃችሁትም አማራጭ አላችሁ ብሎ ፈገግ አለ። ተስማምቻለሁ አልኩኝ። ማይክም በመስማማት ቃሉን ደገመው። መልካም አለ የማይክ አባት ቀጠለናም። ወይዘሮ ማርቲን በአስር ደቂቃ ውስጥ ትመጣለች። ስለ ዝርዝሩ ከተነጋገረን በኋላ ወደ ሱፐርማርኬት በመሄድ ሥራ መጀመር ትችላላችሁ። በሰዓት አስር ሳንቲም ከፍላችኋለሁ። የምትሰሩት ዘወትር ቅዳሜ ለሦስት ሰዓት ብቻ ይሆናል። እኔ ግን የእግር ኳስ ጨዋታ አለብኝ በማለት ተናገርኩኝ። የማይክ አባት ድምፁን ለሰስ አድርጎ ተቀበሉት ወይም ተዉት አለ። ተቀብያለሁ ስል መለስኩ። ከእግር ኳስ ጨዋታ ይልቅ ስራና ትምህርትን ቀዳሚ ለማድረግ በመወሰን ከ30 ሳንቲም በኋላ እኔና ጓደኛዬ ማይክ ቅዳሜ ከጠዋቱ 3 ሰዓት ሲሆን እንደተለመደው ከወይዘሮ ማርቲን ጋር በስራ ላይ እንገኛለን። ወይዘሮ ማርቲን ሩህሩህና ታጋሽ ሴት ነበረች። ዘወትር እኔና ማይከን ስታይን ሁለት ወንድ ልጆቿን እንደምናስታውሳት ትነግረናለች። በአሁኑ ወቅት ልጆቿ ትላልቅ ሆነዋል፣ የራሳቸውን ሕይወት እየኖሩ ይገኛሉ። ወይዘሮ ማርቲን ከርህራሄዋ ጎን ሰርታ የምታሰራ አይነት ሴት ነበረች። የሥራ ድርሻዋም በሱፐር ማርኬት ውስጥ ያሉ ዕቃዎችን መቆጣጠር ሲሆን የእኛ ደግሞ ዕቃዎቹን ማጽዳትና አቧራ ያለባቸውን ማራገፍ ነበር። ይሁን እንጂ ሥራው አሰልቺ ነበር። ሀብታሙ አባቴ በማለት የምጠራው የማይክ አባት ከሌሎች ቢዝነሶች ሌላ ዘጠኝ አነስ አነስ ያሉ ሱፐር ማርኬቶች ያሉት ሲሆን በሕንፃዎቹ ስርም ሰፋፊ የመኪና ማቆሚያዎቹን ያካትታል። ከሱፐር ማርኬቱ አጠገብ አነስተኛ ግሮሰሪ ሲኖረው ወተት፣ ዳቦና ሲጋራ የመሳሰሉ ሸቀጦችን ይሸጣል። አካባቢው ሞቃታማ በመሆኑ ሁሌም ቢሆን የሱፐር ማርኬቱ በሮች ክፍት ነው የሚደረጉት። በዚህም የተነሳ በንፋስም ይሁን በመኪና ለሚነሳ አቧራ የተጋለጠ በመሆኑ ዘወትር ማጽዳትን ይጠይቃል። እኔና ማይክ ስራችንን ከጀመርን ሦስት ሳምንት አለፈን። ሁሌም የሦስት ሰዓት ስራችንን በተመለከተ ለወይዘሮ ማርቲን ሪፖርት ማድረግ ያስፈልገን ነበር። ቀትር ላይ ስራው ሲጠናቀቅ በሁለታችንም እጅ ላይ 30 ሳንቲሞች ታስቀምጥልናለች። በወቅቱ በ9 ዓመት ዕድሜ በ1950ዎቹ አጋማሽ አካባቢ ማለት ነው፣ የ30 ሳንቲም ክፍያ የሚያስደስት አልነበርም። በወቅቱ የቀልድ መጽሐፍት የሚሸጡት በ10 ሳንቲም ስለነበረ እኔም ወደ ቤቴ የምገባው እነኝኑ መጽሐፍት ገዝቼ ነበር። በአራተኛው ሳምንታችን በዕለተ ሮብ ስራውን ለማቆም ወሰንኩኝ። በመጀመሪያ ከማይክ አባት ጋር የተስማማሁት እንዴት ገንዘብ ማፍራት እንደምችል ለመማር ብዬ እንጂ ለሌላ አልነበረም። ሆኖም ከመማር ይልቅ እነሆ ባሪያ ሆኛለሁ፣ የአስር ሳንቲም ተገዢ። የማይክንም አባት ከዚያ ጊዜ ወዲህ አግኝቸው አላውቅም። ሥራውን ላቆም ነው፣ በምሳ ሰዓት ለማይክ ነገርኩት። የትምህርት ቤት ምሳ የሚገርም አይነት ነው። በዚህም ትምህርት ቤቱ ሰልችቶኛል። በየሳምንቱ ቅዳሜ ቅዳሜ የሰራው የማገኛት ሰላሳ ሳንቲምም በህይወቴ ምንም አይነት ለውጥ የምታመጣ አልነበረችም። ማይክ ይህንን ስነግረው ፈገግ አለ። ምን የሚያስቅ ነገር አለ? በቁጣ ጠየቅኩት። አይ ይህ እንደሚያጋጥም አባቴ ነግሮኝ ነበር። ያ ትዝ ብሎኝ ነው የሳኩት። ስራውን ለማቆም ዝግጁ ስትሆን አንተን ማግኘት እንደሚፈልግ ነግሮኛል አለ። ምን እስኪ ሰለቸኝ ድረስ ነበር የሚጠብቀው ማለት ይቻላል። ማይክ መለሰና ቀጠል አርጎ አባዬ በባህሪው ከአንተ አባት ይለያል። ሌሎች እናትና አባት ማስተማርና መንገር ይወዳሉ። አባዬ ግን እንደዚህ አይደለም። ብዙም አያወራም። ቃላቶቹም ቁጥብ ናቸው። እስከ መጪው ቅዳሜ ጠብቀው። ስራውን ለመተው እንደተዘጋጀህ ነግረዋለሁ። ከስራ ተሰናብቻለሁ ማለት ነው? በእርግጥ ላይሆን ይችላል። ግን አባዬ ሁሉንም ነገር ያስረዳሃል አለኝ። በቅዳሜ ተራ ጥበቃ ጓደኛዬ እንዳለው አባቱን በአካል አግኝቼ የማናግርበት ቀን ደረሰ።